ህፃናት ሲወለዱ ያለቅሳሉ፣ ግን እምባይላቸው። ህፃን እንደተወለደ ማየት ያለበት የእናቱን አይን ነው። ምሳሌ አንድ ሰው ዝም ብሎ አፍጥጦ ቢያይህ ኢቭል አይሉታል ፈረንጆች። እንደው ፍልጥ አይን ያለው ሰባተኛውን ኮከብ ማየት አለበት። የማይራራ በንዴት የተመላ ዝም ብሎ አፍጥጦ ቢያይህ፣ የሰውነት መብራት አይን ናት። አይን በጣም ውስብስብ ተፈጥሮ ያላት ናት። ከአይን በላይ ትንሽ ውስብስብ ሊሆን የሚችለው ይሄው የሰው ልጅ አንጎል ነው። በብዙ ቢሊየንስ ኒውሮን የተዋቀረ በመሆኑ በጣም ውስብስብ ነው አንጎል። ከዛ ዝቅ ብለን ብናይ አይን ነው። እንግዲህ አይን በጣም አስገራሚ ነው። ከተፈጥሮ መካከል እኔ በጣም ከምገረምበት ነገር የአይንን ተፈጥሮ ነው። አንደኛ ጽንስ በተፈጠረ ከሁለት ሳምንት በኋላ አይኖቹ ማደግ ይጀምራሉ ነው። እንግዲህ እንግዲህ ከማህፀን ጀምሮ ያለ ታሪክ ነው የሚጀምረው። እንግዲህ ስንወለድ ጥቁር፣ ነጭ፣ ግራጫ ማየት እንችላለን። ምክንያቱም አንዳንድ የነርቭ ሴሎች በተለይ በሬቲናና በአንጎላችን ውስጥ ሙሉ በሙሉ ዳብረዋል አይባልም፣ ቀስ ብለው እየዳበሩ ስለሚሆኑ ነው። ከሳምንት በኋላ ግን ህፃኑ በፍጥነት ቀለማትን የማለየት ችሎታው እየዳበረ ይመጣል ማለት ነው። ስለዚህ ሌላው በጣም አስገራሚ ነገር ህፃናት ሲወለዱ ያለቅሳሉ፣ ግን እንባ የላቸው። በጣም ይሄ የሚገርም ነው። እንግዲህ አይንን ካየን ነው የሚለቀሰው በአይን ነው፣ እንባ ግን የሌለው፣ ግን ደረቅ ለቅሶ ያለቅሳሉ። እና ከአንድ ወር እስከ ሶስት ወር አካባቢ ነው አይን እንግዲህ እንባ ማመንጨት የሚጀምረው ነው። ህፃን እንደሚታወቀው ሩቅ ማየት ባይችልም ግን ከስምንት እስከ አስር ኢንች ያለ ርቀትን በትክክል መለየት ይችላል። ይህ ማለት እናቱንና አባቱን ለመመልከት በጣም ጥሩ ርቀት ላይ ነው እግዜር የሰጠው ማለት ነው። በጣም ይደንቃል። ጡትን ፈልጎ ማግኘት ምግቡን፣ እናቱን ማየት የመለየት ነገር ይመጣል። ስለዚህ ሩቅ ባያይም ከስምንት እስከ አስር ኢንች ያያል። ይሄ በጣም ወሳኝ ነው። ስለዚህ ህጻን እንደተወለደ ማየት ያለበት የእናቱን አይን ነው። ይሄ ምክንያቱም ምን አይነት አይን አለ መሰለ፣ የፍቅር አይን አለ የእናት አይን የስስት አይን ነው። የሚራራ አይን ነው። ባል አንዲት ሴት በኢትዮጵያ ወለደች ሲባል አይኗን በአይኗ አየች። አይን ማየት ማለት ይሄ እኮ ነው። ልክ ስትወልደው የእናት የፍቅር የስስት አይኑ አይኗን በአይኑ ውስጥ ትከታለች። እሱም ደግሞ እናትን የመለየት አይኑ በአይኗ ውስጥ ይገባል። አንድ ሰው ፊት ስትቆም አንተን ሰውነትን በአይኑ ብሌን ውስጥ ታየዋለህና እኔ አሁን አንተን እያየሁ ነው። አንተ በኔ አይን ብሌን ውስጥ እያየሁ። አይን ኃይል አለው። ነው ትልቁ ነገር። ይሄው በዚህ ሁሉ ሚሊዮን ሴሎች፣ ሪሴፕተሮች፣ በሮርስ በኮንስ የተዋቀረ አይን ኃይል የለውም ልትላችሁ። ሁሉም ነገር በኃይል የተመላ ነው። ቃል ኃይል አለው። ቃል ይገላል፣ ቃል ያድናል። አይንም ኃይል ነው፣ ድምፅም ኃይል ነው። ሁሉም ነገር ኃይል ነው። በኃይል ነው አይናቸውንም መጠበቅ መቻል አለባቸው ማለት ነው። እዚህ አንድን ሰው በፍቅታዩና በቅናታ አይነ ስታየው አንድ አይደለም፣ እይታው ራሱ ናይቶ፣ ልብ ይፈርዳል ይባላል። ምን ያህል የተያዘ መሆኑ አይነ ስጋና አይነ ልብ ምን ያህል የተሰናሰሉ የተዋህዶ የተያዙ እንደሆኑ አሉና፣ በዙሪያችን ያሉ ሁሉ ነገሮች ወደንም ጠላንም ተጽዕኖ አላቸው። ምንበላው ምግብ፣ ምንጠጣው መጠጥ፣ ምንኖርበት አካባቢ፣ አልፎ ተርፎ ስማችን ጭምር ይዞ ኢፌክት አለ። አንድ ሰው ዝም ብሎ አፍጥጦ ቢያይ ለምሳሌ ፈረንጆች ነውር ነው ማየት፣ እዛ ክልክል ነው። ሰውን አታየው ለምን ታያኛለህ? ይላል መንፈስ ይረበሻል። በሌባ አይነ ደረቅ አይነ ደረቅ ይባላል፣ መልፋርም ይባላል አይነ ደረቅ አይነ አፋር። በክፋት አተኩሮ በሰው ላይ የሚያይ ክፉ አይን አለ፣ ኢቪል አይኑታ ፈረንጆች። እንደው የማይራራ በንዴት የተመላ በቅናት የተመላ በምቀኝነት የተመላ አይን ክፉ ነው። በራሱ የሚያወጣው ኃይል የከፋ ኃይል ነው። ፍቅር በስስት የሚያይ አይንና በቅናት በምቀኝነት የሚያይን አንድ አይደለም ያላቸዋል። ስለዚህ ነው አይኑ ደም ለበሰ ይባላል። ሌላው ክብደት አለው፤ በ0.25 አውንስ ወይም 7.5 ግራም ይመዝናል ማለት ነው። ራሱ ክብደት ያለው ነው እና በየሴኮንዱ ብንችል 50 የተለያዩ አካላት ላይ ማተኮር ይችላል፣ በቅጽበት ውስጥ ማለት ነው። ሌላው ማስነጠስ አይንን ከፍቶ አይቻልም። ያ ከአይን ጋር የተያዘ አስገራሚ ነገር ነው። አመት ከአምስት ነጥብ ሁለት እስከ ሰባት ነጥብ አንድ ሚሊየን ጊዜ አይን ይርገበገባል ይርገበገባል እንግዲህ እስከ ሰባት ሚሊዮን ድረስ በአመት ማለት ነው። ስለዚህ ግን አብዛኛውን ጊዜ የሚርገበገበው ስናወራል ይርገበገባል፣ ስናነብ ደግሞ ይቀንሳል። አዎ በጣም ትኩረት ሰተን ነው የምናነባው እና ታ አ በቅጽበት ውስጥ የሚከናወን ይሄ ደግሞ የሚያሳይ ማስሉ በጣም ፈጣን ነው ማለት ነው። በዚህ ደረጃ ከተረገበገበ ምን ያህል ፈጣን የሆነ ማስል እንደሆነ አስበው። በጣይናችን አንድ ነጥብ ስምንት ማይል ርቀት ላይ የበራ ሻማን መለየት ይችላል። በዚሁ አጋጣሚ ለምሳሌ ምርጥ አይን ነው እንዳለው እኛ አሁን በከዋክብት አለም ውስጥ ያለን ሰዎች ድስቶ የሚባሉ ከዋክብት አሉ። ፕሌዲስ በሳይንስ ወይም ሰቨን ሲስተርስ ይባላሉ። ምርጥ አይን ያለው ሰባተኛውን ኮከብ ማየት አለበት። ቀለማትን ዝርዝራቸውን ለማየት የሚረዱ ወደ 7 ሚሊዮን ኮኑስ አይናችን አለው። በጨለማ ውስጥ የተሻለ ለማየት ደግሞ የሚችሉ ሮድስ የሚባሉ ወደ መቶ ሚሊዮን ሐዋሳት አይናችን አለው። በጣም አስገራሚው አይን ከአንድ ሚሊዮን በላይ የእይታ ነርቭ ኦፕቲካል ነርቭስ፣ አቶ 6 ሚሊዮን፣ በቃ እነዚህ ሪሴፕተሮች ያሉት ነው እና ምን ያህል ምን ያህል በምን አይነት መዋቅር የተገነባ እንደሆነ እንዴት ፈጣሪ እንደሰራው በጣም በእጅጉ የምትደነቅበት ነው። ሌላው ለምሳሌ ከአሻራ ጋር ተያይዞ አሁን አብዛኛውን ጊዜ ሞባይላችንንም ኦር አንዳንድ ሴኩሪቲ ነገሮችን በአይናችን ምን ከፍት ሆነናል እና አይሪስ የተባለው የአይናችን ክፍል ወደ 256 የተለያዩ መለያዎች አሉ። ዲጂታል ሲግኔቸር አሻራ ቢያንስ 40 ነው መለያው፣ ይሄ ግን ወደ 256 እና አሁን አሁን ሪሰንት እየመጡ ያሉ ቴክኖሎጂዎች ካያቸው በአይንህ ነው። አይን ፈጥኖ ይድናል። ለአይን አምላክ አለው ይባላል። የሚገርመው በ48 ሰዓታት ውስጥ ያገግማል። ይሄ የሚደንቅ ነው። ለምሳሌ የአይን ምርመራ አድርገ ከሆነ በጣም ፈጥኖ የመዳን አቅም አለው እና ለአይን አምላክ አለው ይባላል። እኔ በጣም ይደንቀኛ እግዚአብሔር ደግሞ ቀጥታ እንዲህ ቢንቆዋለን የሆነ ነገር ያውገዋል። ስለዚህ ሺልድ አድርጎበታል። ሽፋሽፍት መክደኛው ዝም ብሎ የሆነ ጉድፉም የሆነ የሚበረው እንዳይገባብ መከለያ ደግሞ መጨፈኛ አድርጓል። ሌላው እንግዲህ እድሜ እየገፋ ሲሄድ እንግዲህ በአይናችን ላይ ያሉ ሌንሶች የማተኮር ችሎታቸውን ያጣሉ ማለት ይደክማሉ። ይህ እንግዲህ ያው የእድሜ ግስፈትን ያመለክታል። ጠፈር ላይ ያሉ ተመራማሪዎች ማልቀስ አይችሉም። እንባ ይመጣል፣ ይንጠለጠላል እንጂ አይወድቅም ስበት ስለሌለ። አስበዋል። መሬት ላይ እየተንዠቀዠቀ ነው የሚፈሰው፣ እዛ ግን እንደኳስ እየተንከባለለ ነው የሚሆኑ፣ ምክንያቱም ስበት የለማ። ይሄ ልናለቅስ እንችላለን ይላል፣ ግን በምድር ላይ እንዳለው መሬት ጠብ አይልም እና ለምሳሌ ስቴዲዮም ሜዳ ላይ ኳስ እንደመንከባለል ጉንጭ ላይም ባንደዚህ እየተንከባለለ